ዶክተር ተመስገን ልዩ የጥርስ ህክምና ክሊኒክ ለክብሯን ደንበኞቹ የሚሰጣቸው አገልግሎቶች ፕሬስ ህክምና፣ የጥርስ እጥበት፣ የተሸረፈ ጥርስ መሙላት፣ የጥርስ ስር ህክምና፣ አርቲፊሻል ጥርስ መትከል፣ የአፍ ጠረንና የድድ መድማት ህክምና፣ የተወላገዱና የአበቃቀል ችግር ያለባቸውን ጥርሶች የማስተካከል ህክምና፣ የሕፃናት ጥርስ ህክምና፣ የመንጋጋ ስብራት ህክምና፣ ታክሞ መዳን ያልቻሉ ጥርሶችን መንቀል፣ የድድ መድማት መቁሰልና መሽተት ህክምና፣ የሕፃናትና የአዋቂ ጥርስ መሙላት አገልግሎት እንሰጣለን። አድራሻችን ቴፒ ኖክ ማደያ ቤት ለፊት ዳሽን ባንክ አንደኛ ፎቅ ላይ እንገኛለን። ለተጨማሪ መረጃ በስልክ ቁጥራችን በ0933156662 62 ይደውሉ። ዶክተር ተመስገን ልዩ የጥርስ ህክምና ክሊኒክ።